የኢትዮጵያና ጣሊያን የዲፕሎማሲ ግንኙነት ከ1880ዎቹ ገደማ ጀምሮ እንደሆነ የታሪክ ድርሳናት ያው ምስክር ናቸው። እየተሻሻለ የመጣው የሁለቱ ሀገራት የጠገብ ግንኙነትም 21ኛው ክፍለ ዘመንን በዋጃ አኳኋን በትምህርት በባህልና በኢንቨስትመንት ይበልጥ ተጠናክሮ ቀጥሏል። በዚህም ከሰሞኑ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተመራ ልውክ ሌፋው የሥራ ጉብኝት ወደ ጣሊያን ሮምና ቫቲካን አቅንቶ በሁለቱ ሀገራት ኢንቨስትመንት ኢኮኖሚ ላይና የሁለትዮሽ እንዲሁም የባለብዙ ወገን ትብብር ውይይት አድርጓል። ቆይታውን አስመልክቶ ለማብራሪያ የሰጡት የገንዘብ ሚኒስትሩ አህመድ ሽዴ በኢትዮጵያና ቫቲካን መካከል በትምህርት ልማት፣ በሰላምና በሌሎች ጉዳዮች ላይ ምክክር ስለመደረጉ ተናግረዋል። በዓለም አቀፍ የሙልቲላተራል እና ባይላተራል የሁለትዮሽ እና እንዲሁም የዘርፈ ብዙ የሆነውን የሙልቲላተራል ጉዳዮች ላይም በዝርዝር ተዋይተዋል። ከዚህ በተጨማሪ በዓለም የሰላም ጉዳዮች ላይም ተዋይተዋል። በእነዚህ አጀንዳዎች ዙሪያ ደግሞ የበለጠ አብሮ ለመስራት ከስምምነት የተደረሰበት ነው ማለት ነው። ስለዚህ በትምህርት ልማት፣ በዓለም አቀፍ ሰላም፣ በሙልቲላተራል እና ባይላተራል ጉዳዮች ላይ ከቫቲካን ጋር ኢትዮጵያ ጠንካራ ወዳጅነትን አጠናክራ መቀጠል እንደምትቀጥል በተደረገው ውይይት ከስምምነት ላይ የተደረሰበት ነው። ጠቅላይ ሚኒስትር ዐቢይ አህመድ ከጣሊያን አቻቸው ጆርጂያ ሚሎኒን ጋር ስለ መምከራቸው ያነሱት የገንዘብ ሚኒስትሩ ጣሊያን ለኢትዮጵያ ድጋፏን አጠራክራ መቀጠሏን በማንሳት እስካሁን ከ260 ሚሊዮን ዩሮ በላይ ድጋፍ ያደረገች ሲሆን አሁንም ሁለቱ ሀገራት ያደረጉት ስምምነቶች ትብብራቸው ከፍ ስለማለቱ ማሳያ ነው ነው ያሉት። በተለይ ጣሊያን ለኢትዮጵያ ኢኮኖሚ እድገት እና ለኢትዮጵያ ኢኮኖሚ ሪፎርም እንዲሁም ለኤነርጂ ዘርፍ ልማት በበጀት ድጋፍ ጭምር ሰፖርት ወይም ድጋፍ እያደረገች ያለችበት ሁኔታ ነው ያለው ባለፉት ጥቂት ዓመታት በሁለቱ አገር መሪዎች መካከል ባለው ግንኙነት የተነሳ ጣሊያን በኢትዮጵያ ውስጥ የሚያደርጉት የልማት ፋይናንስ ድጋፍ ተጠናክሮ ቀጥሏል። ከ260 ሚሊዮን ዩሮ በላይ በኮንሴሽናልና በግራንት ፋይናንሲንግ በኢነርጂ በጀት ሰፖርት፣ በሌሎች ሰክተሮች በጀት ሰፖርት እንዲሁም በተለያዩ የኢትዮጵያን የአረንጓዴን ልማትም የከተማ ልማትንም እና ሌሎች ዘርፎች የሚደግፉ የልማት ስምምነቶች ተደርገዋል። ይሄም ከጣሊያን መንግስት ጋር ያለን የልማት ትብብር ፋይናንስ እያደገ መሆኑን ነው የሚያሳየው ማለት ነው። ኢትዮጵያ ተግባራዊ ያደረገችው የማክሮ ኢኮኖሚ ማሻሻያ የውይይቱ አንድ አካል ነበር የተባለ ሲሆን የጣሊያን መንግስት ድጋፉን አጠናክሮ እንደሚቀጥልና ማሻሻያ የፈጠረውን እድል ለመጠቀም የጣሊያን ባለሀብቶች በኢትዮጵያ መዋለ ንዋያቸውን እንደሚያፈሱ ተጠቁሟል። በሁለቱ መሪዎች መካከል በተደረገው ውይይት ኢትዮጵያ እያካሄደችው ያለችው ሰፊ የማክሮ ኢኮኖሚ ሪፎርም የጣሊያን መንግስት አሁንም ድጋፉን አጠናክሮ እንደሚቀጥል ከስምምነት የተደረሰበት ነው። ሪፎርሙ ተጠናክሮ እንዲቀጥል የጣሊያን መንግስት በክብርት ጠቅላይ ሚኒስትሯ በኩል ጠንካራ ድጋፍ እንደሚያደርጉ ከስምምነት የተደረሰበት ነው ማለት ይቻላል። እንዲሁም የማክሮ ኢኮኖሚ ሪፎርማችን በፈጠረው አጠቃላይ ምቹ የኢንቨስትመንት ሁኔታን መሰረት በማድረግ ኢትዮጵያ ውስጥ ያለውንም የኢንቨስትመንት እድል አሟጦ ለመጠቀም የጣሊያን ባለሀብቶች በኢትዮጵያ ላይ መዋዕለ ንዋያቸውን እንዲያፈሱ በኢንቨስትመንት ትብብር ረገድ አብሮ ለመስራት ከስምምነት ተደርሷል ማለት ነው። ይህንኑ ሀሳብ የጣሊያን ባለሀብቶች ኢንቨስትመንት በኢትዮጵያ የጣሊያን ጠቅላይ ሚኒስትር ጆርጂያ ሚሎኔን ድጋፋቸውን እንደሚያሳዩ መናገራቸውን የገንዘብ ሚኒስትሩ አህመድ ሽድ ያነሱት ሀሳብ ነው። በተለይም ኢትዮጵያ ሪፎርማን አጠናክራ እንድትቀጥል የጣሊያን መንግስት ለኢትዮጵያ የሚሰጠውን ድጋፍ አጠናክሮ እንደሚቀጥል ሚኒስትሩ አንስተዋል። ከዚህ ባለፈም በታላቁ የኢትዮጵያ ህዳሴ ግድብና በሰፋፊ የልማት ሥራዎች ላይ ተሰማርቶ የሚገኘው ፔትሮ ሳሊኒ ኩባንያ ፕሮጀክቶቹ በታቀደላቸው ጊዜ ተጠናቀው አገልግሎት እንዲሰጡ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ተደርጎባቸዋል ነው ያሉት። ፔትሮ ሳሊኒ ጋር የነበረው ውይይትም ጥሩ ነው የነበረው፣ ስኬታማ ነው የነበረው። ፔትሮ ሳሊኒ ያው የኢትዮጵያን የኢነርጂ ልማት በኮንትራክተርነት በከፍተኛ ደረጃ የሚሳተፍ ነው። የታላቁ ህዳሴ ግድብም እየሰራ ያለ ኮንትራክተር ነው። የጊቤ አራት የኃይል ማመንጫ ልማትም እየሰራ ያለ ነው። ጊቤ አራት ወይም ኮሻ ልማትም እየሰራ ያለ ኮንትራክተር ነው። እነዚህን ስራዎች ስኬታማ በሆነ መልኩ እየሰራቸው ነው የሚገኘው በዚህ ዙሪያ ፕሮጀክቶቹ በወቅቱ እንዲጠናቀቁ ተጠናቀውም የተሟላ አገልግሎት እንዲሰጡ በእሳቸው በኩል ያለውን የስራ ሁኔታ የበለጠ እንዲያጠናክሩ ጠቅላይ ሚኒስትራችን ማሳሰቢያ ሰጥቷቸዋል በዚህም የበለጠ ጠንክሮ እንደሚሰሩ አረጋግጠዋል እንዲሁም ግዙፉ የጣሊያን ዓለም አቀፍ ኩባንያ ሳሊኒ በኢትዮጵያ በቤት ልማት በኃይል በማዕድንና በሌሎች የልማት መስኮች ለማሰማራት ሰፊ ውይይት ተደርጎበታል ሲሉ አህመድ ሺዴ በማብራራቸው ተናግረዋል። ሳሊኒ ወይም ዊቢልድ የሚባለው ኩባንያ በጣሊያን ግዙፍ ከሚባሉት ኩባንያዎችና ዓለም አቀፍ ኩባንያ ነው። በኢትዮጵያ ውስጥ በሃውሲንግ ልማት፣ በኢነርጂ ልማት፣ በሌሎች የማዕድን ልማቶች እንዲሁም በማዳበሪያ ጭምር ልማት በስፋት እንዲሳተፍ ጠቅላይ ሚኒስትራችን ጋር ሰፊው ተድርገዋል። በዚህ ረገድ በትላልቅ የኢትዮጵያ ኢንቨስትመንቶች ላይ ለመሳተፍ እድሉን እንደሚያዩና ፍላጎት ያላቸው መሆኑን ገልጸዋል። ስለዚህ እንደዚህ አይነት ትላልቅ የጣሊያን ባለሀብቶች በዋና ኮንትራክተርን ብቻ ሳይሆን በኢንቨስትመንት ላይ በተለያዩ ዘርፎች እንዲሰማሩ ክቡር ጠቅላይ ሚኒስትራችን ባቀረቡላቸው ግብዣ መሰረት አብሮ ለመስራት ዝግጁ መሆናቸውና በቅርቡም ቲም አደራጅተው ይህንን ስራ ከኢትዮጵያ መንግስት የአስፈጻሚ አካላት ጋር እንደሚነጋገሩ ማረጋገጫ ሰጥተዋል።